ትምህርትን ያጠናቀቅኩ ዩኒቨርሲቲ ገብቼ ግራጁዌት አድርጌ ወጥቻለሁ። ያው ግራጁዌት ባደረኩት ፊልድ ስራም ለመቀጠር ሞክር ያለው ተቀጥሬም ለሁለት አመት ያክል አገልግያለሁ። ቴክስታይል ኢንጂነሪንግ ነኝ። ከትምህርት ተቋማት ተመርቆ መቀጠርና ህይወትን መምራት የሁሉም ኢትዮጵያዊ መሻት ቢሆንም የተሻለ ህይወትን ለመምራት ግን የሚያጠግብ አልሆነም። ለአርሶ አደር በትሮ አበራም ቢሆን በወቅቱ ምንም ገንዘብ ባይኖራቸውም ነገን መለወጥ የወጠነው ልባቸው ግን ከከተማ ወደ ገጠር አስመንናቸው። የሆነ ነገር ቆጥቤ ለመያዝ አመቺ አይደለም ብቻ ለመኖር ብቻ ካልሆነ በስተቀር ማለት ነው። በዛኔ ደስተኛ አልነበርኩም። ራስን ማሳመን ነው። ራስን ዝቅ አድርጎ ራስን አሳምኖ መስራት ነው በሚል አምኜ በገባው ወደዚህ ስራ ስገባ በእውነቱ ነው የካርድ መግዣ ሳንቲም እንኳን የለኝም፣ ዜሮ። የነገ ማናቃል ይሄ መሰረት የሆነኛልና እኔም መስራት እፈልጋለሁ ብዬ ከቤተሰብ ያው አንዳንድ መሬትም ሰጥቶኛል። እነሱም ከቤተሰብ እኔም እዚህ መስኖም እንደዛው ብዬ ያው በመቆጠብና በመታገል ያው ትንሽዬ ነገር ሳንቲም ብዬ ያው ወደዚያውን ወደ ተረጋጋዩ እኖራለሁ ማለት ነው። አሁን ላይም ጠንክረው በመስራት የዘሯቸውን ሰብል በመሰብሰብ ላይ ይገኛሉ። አጋጣሚው የስንዴ ምርታቸውን በዘመናዊ ማሽን ሲወቁ አገኘናቸው። በእርግጥም ኢትዮጵያ በጉያው የያዘችውን ተስማሚ አየር አፈርና ውሃ ወቅትን ጠብቆ ለሚሰራ እንደ በትሩ አበራ ላለ ትጉህ አርሶ አደር ምርቷ ጎተራ ሙሉ ነው። በተለይም ያለውን እምቅ የተፈጥሮ ሀብት ከዘመናዊ ግብርና ጋር አስተናስሎ ለሰራ ውጤቱ ጥቂት አይደለም። ለዚህም በምርት ስብሳቦ ላይ ያገኘናቸው አርሶ አደር በትሩ አበራ ጊዜ ገንዘብና ጉልበትን ቀንሶ የምርት ጥራትንም ጨምሮልናል የሚሉት ያሉን ዝናብ ለምሳሌ፣ አሁን የምናግዘውም በመኪና የሚያግዘው አሉ የምንወቀውም በመኪና ዝናብ፣ ወቅቱን ያልጠበቀ ዝናብ መጥቶ ብክነት አያደርስብንም። በጊዜ ነው ከስር ከስሩ እየወቃን ከስር የምንወጣው ማለት ነው። ብክነት የለም። በተመሳሳይም ምርትን ቴክኖሎጂ በፈጠረላቸው እድል እየሰበሰቡ ያሉ ሌሎች አርሶ አደሮችም የሚሉት ይህንኑ ነው። አጨማሽንም ገብቷል። አጨዳ የሚያሄደው ውቅያም ቅድም እንዳያችሁት በማሽን እየተወቃ ነው ያለው። በፊት ግን የሚሰራው ስራ ያው በሬ ነው። ወንፎል አምጥተን ከጎረቤትም፣ ከዛም ከዛም አምጥተን በሮይ ጋርስትሩ አጥመ ነው ከአንድ በረት ያልወጣና ከወደ በረት የሚመጣ ከብት አይጣጣም። ተመርተ ምርት ደሞ አፈር ጋር የተቀላቀለ ይሆናል። ዛሬ ግን ማሽኖ የተሻሽሎ ጊዜው ተሻሽሎ በማሽን ነው የምንወቀው። መንግሥት ለግብርናው ዘርፍ የሰጠው ትኩረት ሀገሪቱ ሀብቷን አሟጣ በማልማት የቀደመ የልመና ታሪኳና ስሟንም አድሷል። ለዚህም በዘንድሮ ዓመት በምስራቅ ሸዋ ዞን 511967 ሄክታር መሬት በዘርፍ ተሸፍኖ የነበረ ሲሆን ከዚህም ውስጥ ከ480,000 በላይ ሄክታር መሬት በክላስተር ሲለማ ሰባ ስምንት በመቶ ያህሉ ደግሞ በሜካናይዜሽን የተዘራ ነው። ይህም የግብርና ትራንስፎርሜሽንን በብዙ የሚያሸጋግረው ይሆናል። ግብርና እናሻግራለን ስንል የግብርና ትራንስፎርሜሽን ለማረጋገጥ በተበጣጠሰ ግብርናን በመስራት ሳይሆን በክላስተር በመስራት የአርሶአደሩን የስራ ባህር ከመቀየር አንጻር፣ የበሽታዎችን ከመቆጣጠር አንጻር፣ ለክትትልና ለድጋፍ ሁኔታዎች ከመመቻቸት አንጻር ሰፊ ስራዎች ምርትን ከመሰብሰብ አንጻር የገበያ ትስስር ከመፍጠር አንጻር ክላስተር ሰፊ አስተዋጽኦ አለው። እንዲህ ያለው ተግባርም ከአመታት በፊት በአመት የነበረውን የስንዴ ምርት ሽፋንን እንዲጨምር አድርጎታል። ከአራት አመት ፊት መቶ ሺህ ሄክታር የሚሆን መሬት በመኸሩ በስንዴ አይዘራም። ዘንድሮ ግን ከ280 ሺህ ሄክታር በላይ የሚሆነው በስንዴ የተሸፈነ የመኸሩ ማለት ነው። ይህንን ምንድነው ስንዴን ስናስብ ስንዴ የምግብ ዋስትና ማረጋገጥ ብቻም ሳይሆን የሀገር ሉዓላዊነት ከማስከበር አንጻር ራስን ችሎ ሌሎች ሀገሮች ተምሳሌት ከመሆኑ አንጻር ሰፊ አስተዋጽኦ ስላለ ይህን ስራ እየተሰራ ነው ያለው። በዚሁም ቆንጆ ምርታዊ ስራ እየተገኘ ነው ያለው። ሰፊ ክላስተሮች ወረዳዎችን ከወረዳዎች የሚያስተሳስር ቀበሎችን ከቀበሎች የሚያስተሳስር ስራ ተሰርተዋል። በዞኑ ከ19 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ ሲሆን እስካሁን 10 ሚሊዮን ኩንታል ምርት ተሰብስቧል። ምርትና ምርታማነት እናሳድጋለን ስንል በዘንድሮ ዓመት ከ19.3 ሚሊዮን ኩንታል በላይ እናገኛለን ብለን ያቀድን ነው። ቆንጆ ምርትም ነው እየተገኘ ያለው። አላጠቃለንም። እስካሁን ከ10 ሚሊዮን ኩንታል በላይ አግኝተናል። ይሁንና ግን የምናገኘው ምርት ገበሬው ከ35 ፐርሰንት በላይ መቆጠብ አለበት ብለን ስራ እየሰራን ያለነው በአምና ከአራት ቢሊዮን ብር በላይ ቆጥበናል። ዘንድሮ እስካሁን ድረስ ከአንድ ነጥብ ሰባት ቢሊዮን ብር በላይ ቆጥበን ገበሬዎችን የአርሶአደር የኮምፓይነር የተለያየ ማሽኖች ባለቤት እየሆነ እንዲሆን ስራዎች እየሰራን ያለነው። በዞኑ ያለው የመኸር ወቅት ሰብል አሰባሰብ ከአርሶአደርና ባለድርሻ አካላት ጋርም በርብርብ እየተከናወነ ይገኛል።